በሐይቁ ላይ ለበርካታ አመታት እንዳሻት ሆናለች። ከባህር ዳር ተነስታ ደቀ ቁንዝላ፣ ደልጊ፣ በርበራ፣ ዘጌና ጉርጉራ ወደሚባሉ መዳረሾች መንገደኞችን አጓጉዛለች። 50 አመታት ለሚጠጋ ጊዜ በጣና ሐይቅ ላይ ያገለገለችው የጣናነሽ እድሜዋን እና አበርክቷን የተመለከቱ ነዋሪዎች የጣና አድባር ይሏታል። የጣናነሽ ጀልባን ጣናነሽ በ1957 ዓ ም በጀርመን ሀገር እንደተሰራችና በ1960 ዓ ም መጀመሪያ ወደ ሀገር ውስጥ እንደገባች በኢትዮጵያ እንደ የተገጣጠመችም ይነገርላታል። በ1960 ዓ ም ጀምሮ ለአስር ዓመታት ያህል መኖሪያዋና እንቅስቃሴዋ አርባ ምንጭ ከተማ እንደነበርም ታሪኳ ይገልጻል። በወቅቱ ግዙፍ የሆነችውን የጣናነሽ አርባ ምንጭ ያለው የውሃ መጠን ማንቀሳቀስ ባለመቻሉም ከጣና ሐይቅ አንዲት አነስተኛ ተመሳሳይ ስያሜ ያላት የጣናነሽ የምትባል ጀልባ ወደ አርባ ምንጭ ተልካ በምትኩ ጣናነሽ ከሰባት ተቆራርጣ ወደ ጣና ሐይቅ እንደመጣችም ተነግሯል። በ በ1970 ዓ ም ከሰባት ተቆራርጣ የመጣችው ጣናነሽ በጣና ሐይቅ ጎርጎራ ወደብ በነበረው ትልቅ ወርክሾፕ ተገጣጥማ አገልግሎት መስጠት እንደጀመረችም ተነግሯል። በወቅቱ በጎርጎራ ከተቋቋመው ንጋትና ሌሎች በተሰሩባት የጀልባ ጥገናና መገጣጠሚያ ነበር። እንዲህ የተገጣጠመችው የጣናነሽ በጣና ሐይቅ ላይ በሰጠችው አገልግሎት ለበርካታ ዓመታት የውጭ ሀገር ካፕቴኖች እንደነበሯትም ይወሳል። የጣናነሽ 100 ቶን ወደ 9718 ነጥብ 5 ኪሎ ግራም የምትመዝን ሲሆን ይህም ጣና ሐይቅ ላይ ሊነሳ የሚችል ማዕበል በቀል ላሉ አያንቀሳቅሳትም። በሐይቁ ካሉ ጀልባዎቿ ግዙፍ የጣናነሽ 27 ሜትር ስፋትና 8 ሜትር ቁመት ሲኖራት 400 ሰውና 800 ኩንታል የመጫን አቅም ያላት ሲሆን እቃ ሳትጭን እስከ 1000 ሰው የመጫን አቅም አላትም ተብሏል። ጣናነሽ ባለ ሁለት ፎቅ ቁመና ሲኖራት በሁለተኛ ፎቅ እየተዝናና መሄድ የፈለገ መንገደኛ ለምንም ተጨማሪ ክፍያ መጓጓዝ የሚችልበት ክፍልም አላት። በውስጧም ሁለት መጸዳጃ ቤቶችና የሰራተኞች ማደሪያ መኝታ ክፍሎችም ይዛለች። ወደ ጀልባዋ መሾፈሪያ ክፍል ስንዘልቅ ሁለት መሪ ያላት ሲሆን ሶስት ሰዎችን አደላድላ የምታስቀምጥበት ቦታንም ይዛለች። ታሪካዊቷ ጀልባ ገመድ አልባ ስልክ እና ጂፒኤስ መሳሪያም ተገጥሞላታል። በተጨማሪም ለመንገደኞች የሻይ ቡና መስተንግዶ የምትሰጥበት ካፌም በውስጧ ይገኛሉ። ጣናነሽ በትልቁ የጣና ሐይቅ ላለፉት 50 ዓመታት ተመላልሳበታለች። በሀይቁ ላይ ለበርካታ ዓመታት ከባህር ዳር ተነስታ ደቀ ቆንዘላ፣ ደልጊና፣ በርበራ፣ ዘጌ እና ጎርጎራ ወደሚባሉ መዳረሻዎች መንገደኞችን አጓጉዛለች። የጣናነሽ በጉዞዋ በጣና ሐይቅ የሚገኙ ሰባት ወደቦችን ታደርሳለች። ዘወትር መነሻዋን ከባህር ዳር ወደብ በሌሊት አድርጋ ወደ ዘጌ ታቀናለች። በታሪካዊቷ ዘጌ ከተማ ስደርስም መንገደኛና የጫነችው ዕቃ ታራግፋለች። ጉዞዋን ቀጥላ መዳረሻዋን ወደ ደቄ ደሴቶች ታደርጋለች። በደቅ ደሴት ለራሷም ለመንገደኞቿም መጠነኛ ረፍት ትሰጣቸዋለች። የጣናነሽ መንገዷን ቀጥላ ምሽት ላይ አዳሯን ቁንዝላ ላይ ታደርጋለች። ደግሞ በንጋት ከቁንዝላ ተነስታ ሁለት መዳረሾችን ካለፈች በኋላም በመጨረሻም ከበርበራ ወደብ ተነስታ ወደ ቤቷ ውቢቷ ባህር ዳር ትመልሳለች። የጣናነሽ ረጅም ጉዞ መዳረሻዋ በበርበሬ ምርት የሚታወቀው ደልጌ ሲሆን እዚህ ላይ ለመድረስ ግማሽ ቀን ይፈጅባታል። ደልጌ ስትደርስም ረጅም መልህቋን ትጥልበታለች ሰርታለች። የጣናነሽ የመጀመሪያው ኢትዮጵያዊ ካፕቴንም አቶ ስረው አስፈው ይባላሉ። ከጥቂት ዓመታት በፊት የጣናነሽ አምስተኛው ካፕቴን ካፕቴን ስጦታው አላምረው ስለ ጀልባ ሲጠየቁ እንዲህ ሲሉ ያስረዳሉ። የጣናነሽ ባያሌ ዓመታት አገልግሎቷ እምብዛም የከፋ አደጋ ባታውቅም በ1994ና በ1995 ዓ.ም የጣና ሐይቅ የውሃ መጠን በከፍተኛ መጠን ቀንሶ በነበረበት ወቅትም የሞተር ተርባይኗ በተደጋጋሚ አደጋ ደርሶበት እንደነበርና በብዙ ወጪ ጠገና እንደተደረገለት ካፕቴኑ ስጦታው ያስታውሳሉ። በጀርመን ሀገር እንደተሰራችና ተቆራርጣ ወደ ጣና በመምጣት በጎርጎራ የተገጣጠመችው የእድሜ ባለጸጋዋ ጣና ነሽ እድሜዋ ረዝሞ እንሆ ዛሬ ላይ ደርሳለች።